ሰላም የኑር ላይፍ ቻናል ቤተሰብ እንደት ናችሁ? ሰላም ናችሁ? ባላችሁበት ሰላም ነው። ብዙት ይበልልኝ። ዛሬም ለየት ባለ ቪዲዮ መልቻለው። አገባብሌ እንደምታዩ ከጓደኞቼ ጋር አሪፍ ቆይታ ነበረ። ሳላስበው የተለያየ ስጦታ ይዘው ሊመጣው፣ እንደዚያው ደግሞ የባሌ ወይ ደግሞ የአርሲ ክልል በጣም ጣፋጭ የሆነች ጮኮ ወይ ኩራቶ የሚባል ባህል ምግብ ይዘው ሊመጣው። በጣም ደስ በሚል ሁኔታ ነበረ ያሳለፍነው። ቡና ተፈልቶ ምናምን አጠይቁኝ፣ የምር በጣም አሸወይና ነበረ። እና ደስ የሚል ጊዜ ያሳልፈናል። ከልብ አመሰግናለሁ ጓደኞቼ፣ በቀኝም በግራም ከፊትም ከኋላም ሆናችሁ አብራችሁን ሆናችሁ ሰፖርት ለምታደርጉ እንደዛውም ውድ ምላችሁ ቤተሰቦቼ በቅርብም በርቀትም ያላችሁ ሁላችሁን ከልብ አመሰግናለሁ። እንደዛውም ደግሞ የኖ ላይቭ ቻናል ቤተሰብ የሆናችሁ ሁላችሁን አመሰግናለሁ። እንደዛውም ደግሞ ቤተሰብ ያለሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እዚህ ጋር ደውል ምልክቷን በመጫን ተቀላቀሉ። ቤተሰብ ደግሞ የሆናችሁ ኮመንት፣ ላይክ፣ ሼር እያረጋችሁ ተባበሩ። ሙሉ ቪዲዮውን በማየት አብራችሁን ቆዩ። ትወዱታላችሁ ካሰብነው በላይ በ ደስ ብሎ ነበር ያሳለፍ ነው። ምሳችንን በልተን ቡና ተፈልቶ ተመራርቀን ምናምን አቤት አጠይቁኝ አሸወይና ነበረ ቀኑ። እናም ቤስት ፋሚል እዚህ ጋር የምታያቸውን ፕሮዳክት እቃዎችን ለማዘዝ እዚህ ጋር በምናስቀምጥላችሁ ስል ቁጥር እየደወላችሁ ኦርደር ማድረግ ትችላላችሁ። ጀርመን ላላችሁ ከሶስት ቀን እስከ አምስት ቀን በቤቶ ይመጣል። ከጀርመን ውጭ ደግሞ ላላችሁ ከአምስት ቀን እስከ አስር ቀን በቤቶ ይመጣል። ከእናንተ የሚጠበቀው ደውላችሁ ኦርደር ማድረግ ብቻ ነው። ባላችሁበት ሰላሙ ይብዛልኝ። ሙሉ ቪዲዮን በማየት አብራችሁን ቆዩ፣ ትወዱታላችሁ። ከወደራጅቱ ደግሞ ሼር ላይክ ኮመንት እያደረጋችሁ አበረታቱን። ሙሉ ቪዲዮ እንደምትወዱት ተስፋ አደርጋለሁ። ሙሉ ቪዲዮን በማየት አብራችሁን ቆዩ። መልካም ጊዜ። ቤስት ፋሚሊ እንደምታዩት ቡናው ተፈልቶ እዚህ ጋር ቡና ቁርስ እየቆረስኩ ነው። እንደምታዩት ይህ ምግብ ቡስቡሳ በመባል ይታወቃል። በአረብ ሀገርና በቱርክ ሀገር ላይ በጣም ተወዳጅነትን ያተረፈ ምግብ ነው እና ለመጀመሪያ ጊዜ የበላሁት በጣም አሪፍ ጣፋጭ ምግብ ነው። ወድጀዋለሁ። ከልብ አመሰግናለሁ። አንድ ቀን ደግሞ አብረን ምንሰራ ይሆናል። ይህን የመሰለ ቡስቡሳ ሰርተው ያመጡልኝ ጓደኞቼ ናቸው። ከልብ ከልብ አመሰግናለሁ። ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር ኮመንት እያደረጋችሁ አብራችሁን ቆዩ። ሙሉ ቪዲዮ እንደምትወዱ ተስፋ አደርጋለሁ። እንደዛውም ደግሞ ውድ ወንድም ላቸው ጓደኞቼ እያመጡልኝ ስጦታ ማብረምና ይሆናል። ሙሉ ቪዲዮን በማየት አብራችሁን ቆዩ። ይመቻችሁ። በቀኝም በግራም በፊትም በኋላ ሆናችሁ ሰፖርት ለምታደርጉኝ ጓደኞችን ቤተሰቦቼ ከልብ አመሰግናለሁ። ከዩቱብ ሲልቨርን እየጠበኩኝ ጓደኞች ይገባል ብለው ይሄን የመሰለ ስጦታ ሰጥቶኛል። ከልብ ከልብ አመሰግናለሁ። እና አይገርማችሁ ይህ ስጦታ ለየት ያለ ነው። እንደምታዩት የቁርአን ማስቀመጫ ስጦታ ነው። በጣም ለየት ያለ ውስጤን ይመስላል። ውጭ ደግሞ ይሄን ይመስላል። እና በጣም ወድጀዋለሁ። ከልብ አመሰግናለሁ። እነዛም ደግሞ ያው ባለፈው ብያችሁ ነበረ የባህል እቃም እዚህ ጋር አለ። በዚህ የባህል እቃ የመጣልኝ ምግብ አጠይቁ እንደታ እንደሚጣፈጥ ምንድነው ትሉኝ። በኦሮምኛ ፕሮአቶ ይባላል፣ በአማርኛ ደግሞ ጭኮ ይባላል። እና የባሌና የአርሲ ክልል የባህል እቃ ነው። እዛው ደግሞ ያለው ጭኮ ነው። አንደኛ ነው። ከልብ አመሰግናለሁ ለሱ። እዚህ ጋር የምናያቸውን ፕሮዳክቶች ቲክቶክ ላይ በመግባት በማየት ኦርደር ማሪ ይችላላቸው ከፕሮፋይሉ በታች ስልክ ቁጥራችን አለ። በማንኛውም ሰዓት ከደወላችሁ ታገኘናላችሁ። ኦርደር አድርጋችሁ ጀርመን ውስጥ ከሆነ ከሶስት ቀን እስከ አምስት ቀን በቤቱ ይመጣል። ቤስት ፋሚሊ፣ ባላችሁበት ሰላሙ ይብዛልኝ። በሚቀጥለው ፕሮግራም እስከምንገናኝ የሳምንት የሰላም የፍቅር የደስታ ይሆንላችሁ እያልኩኝ ልሰናበታችሁ። መልካም ጊዜ።